ሰላም ሰላም ውብዬ ሰኒ ሌሎቻችሁ ሁላችሁም እንዴት ያላችሁ? እና ተከክላላችሁ ያለቃ ማለት ነው ነበረ እኔ ስገባ ቦስ እያላችሁ ጥሩ ላለች ማለት ነው።

እንደገና ፍቅር እንዴት ነው? ችግር የለም። ፍቅር ማለት ነው ሰኒ። ፍቅር እኮ ዘፈን ፖስት ማለት ከቁመ እኔ እኮ ዘፈን ፖስት ማለት ቁሜ የነበር። ትናንትና እኮ ደስታ የጀመርኩት ወራዳ ሴትዮ ግን ፍቅር ጸንታለች። አይ ማን ፍቅር እኮ አሁን ዘፈን ፖስት ማለት ቁማ። ብቻ በእንትን ነው በእምነቶች ነገር ነው ምናምን ፖስት የምታደርገው ደስ ይላል። ወላሂ በዚህ ቀጥይበት። እኔ ራሱ ማለት ነው ሰኒ፣ እስከ ሶስት ቀን እኮ ዘፈን አለቀኩ ነበር ዝም ብዬ ጸሎት ምናምን። ትላንትና ግን ከላስ የተዳፈነ እሳት ወጣ። የምን ፍቅር ነው?

ከዚህ በፊት እኛን ትከታታያለሽ? ነው አዎ። ገባ ነበረ እኮ ነው፣ አካውንቴ ተዘግቶ ነው። የብሬኛ አድናቂ ናት። ነገረችው እኮ አግዙኝ፣ አግዙ እናንተ ደግሞ ሼር ምናምን አድርጉልኝ። አግዙ አድርጉ። አካውንት አንድ ሺ ያስገቡ። ማን ነበረ መጀመሪያ ማን

ኒ ኮይ ሰኒ ልንገርሽ እሷ የሰራችሁ ማለት ነው። ተሰርቶ ታሽጎ ነው የሚመጣው። እሷ መጥበስ ብቻ ነው

ቦርጭ ካመጣሁ ኢትዮጵያ ሄዳለሁ። ኢትዮጵያ ሄጄ ቀንሳለሁ። ኖርማል የማታ ማታ ማለት ነው። በጠፍር በየሆነ ነገር አሽገሽ ተኝ፣ የኔ ቆንጆ የሆነ ጠፍር ነገር አንጪና ሆዲሽ ላይ የሜሪ ቦርጫ የታከለ ለ ሜሪ ኩ ቦርጫ ነች። ይህ ሜሪ ቦርጭ ይታከላ። አሁን ግን ለእኛ ማሳየ አትፈልጊም።

እኔ እዚህ ቤት ገስት መላክ የለብኝም። እኔ ስመጣ ጆችላ አስገብኛላል

አለሁላችሁ። እኔ ደህና ነኝ ሰላም ነኝ አለሁላችሁ። እናንተ እንዴት ናችሁ? አታስቀስፊኝ እናት በዚህ ጠዋት እኔ ውድ ፍቅር ዛሬ እንዴት ነው የተያዘች? ቆይ ምን አስባ ነው እኛ ባሮ

አንቺ ትምህርትሽን ካቋረጥሽ ሰው ሁሉ አይማርም። እንደ ተይ ግን ተይው እባክህ፣ እኔም ይወርዱ የምትባል ቃል አይደለችም።

ጃኔን አስወጥና ሳኒ ይቅርታ ብላት፣ ይግባ። የምር ልጅቷ ምን ሆኖ ነው?